አሁን የነ ጊዜ ልንገርህ፣ ወደዚህ እየመጣ ነው። ስራ ረፍዶብኝ ማለት ነው እና ታክሲ አጥቻ ሀይገር ውስጥ ቀባው ማለት ነው። ከዛ ሁለት ጓደኛዎች ናቸው፣ ትላልቅ ሰዎች ናቸው። ቦታ አጥተው አንዱ ከፊት አንደኛው ደግሞ ከኋላ ገብተዋል። ትላልቅ ሰዎች ናቸው። እኔ ከኋላ ነው ያለሁት ከአንደኛው ጋር ማለት ነው እና አይ ቲንክ ሰምዌር ፍሮም አፍሪካ ናቸው። ኬንያ ኦር ሳምቲንግ አክሰንታቸው እንደዛ ይመስላል። እና ከኋላ ያለው ከኔ ጋር ቦታ አገኘ ለእሱም ለጓደኛውም ማለት ነው። እና ከፊት ብቻውን ቆሟል ጓደኛው። ከዛ ኧረ እባክህ ና ፕሊዝ ካም ሴት ዴርስ ስፖት ፎር ዩ እያለ ነው። ኖ አም ሴት አም ሴት እያለ ነው ማለት ነው እሱ እዛጋ ቆሞ። ከዛ እኔ ከኋላ ላይ እንግዲህ ቤት ጅን አስተካክለ በቃ ሲወርዱ ያስተካክላቸዋለሁ ምናምን ብ ብቻ ይህም እንደዚ አይነት ኢንሲደንትም ተፈጥሯል። ልክ ነው። ሰላም የሚማሩ ፋሚሊ ዌልካም ባክ ቱ አወር ቻናል

ኦ ሬይት ሶ ፕሬፖዚሽንስ እንደነገርኳችሁ ደግሞ ሄልፕ እስ ዲስክራይብ ቦታን ዲስክራይብ ያደርጉልናል፣ ታይምን፣ ዳይሬክሽንን አቅጣጫን ዲስክራይብ ያደርጉልናል ማለት ነው። ሶ እዚህ ጋር ቦታን ዲስክራይብ የሚያደርጉልን ፕሬፖዚሽን ጽፌአለው፣ ታይምን ዲስክራይብ የሚያደርጉልን ፕሬፖዚሽን ጽፌአለው፣ እንደገና ደግሞ ዳይሬክሽንን ዲስክራይብ የሚያደርጉልን ፕሬፖዚሽን ጽፌአለው ማለት ነው። ሶ ቃላቶቹን አንዳንድ እየመረጠን ከእንድሪያስና ከቃላብ ጋር ኤግዛምፕል የምንሰራ ይሆናል ማለት ነው። ኦ ሬይት ሶ እንድሪያስም ቃላብም ዛሬ በተራ በተራ ነው ኤግዛምፕሎች የምንሰራው ማለት ነው። ኦኬ ሶ እንዳሳየኋችሁ እዚህ ጋር ፕሌስ ታይም እና ዳይሬክሽን ጽፌያለሁ። ከሶስቱ አንዱን ምረጡና ቃላቶቹን በተራ በተራ እያየን ኤግዛምፕል እንሰራባቸዋለን። ሶ ቦታ ይሻላል ታይም ሰዓት ይሻላችኋል ወይስ ሰዓት አቅጣጫ፣ ከየትኛው ጀምር? ምረጡና እናንተ ፕሌስ። ኦኬ ሶ በተርታ እንሂድ ማለት ነው ቤሲክሊ አራይት። ሶ ስናሪዮ ልስጣችሁ። ኦኬ ቃለ ወይ ኢንድረስ አንዳችሁ መርጣችሁ ትመልሳላችሁ። ስናሪዮ ይሄ ነው፣ በጣም ደክሟችኋል። ከክላስ እየተመለሳችሁ ነው፣ ከስራ እየተመለሳችሁ ነው፣ ብቻ ከሆነ ቦታ እየተመለሳችሁ ነው። ከዛ ፋይናሊ እቤት ደረሳችሁ። ከስንት ጭንቅንቅ በኋላ ኦን ሀውስ ነው የምትሉት ወይስ አም ኢን ሀውስ ነው መግባታችሁን ለማሳየት ማለት ነው። ኢን ለምን አም ኢን ዘ ሃውስ ነው የምንለው ማለት ነው። ፕሬፖዚሽኑ ኢን ነው። ሶ ሁሌ አንድ ነገር ውስጥ መሆናችንን መግለጽ ስንፈልግ ኢን የሚለውን ፕሬፖዚሽን የምንጠቀው ማለት ነው። ኦን ከሆነ ሰርፍስ ሌቨል ላይ ወይም አንድ ነገር እላዩ ላይ መሆናችንን ስለሆነ የምንገልጸው። መቼስ እቤቱ ላይ አይደለንም ቤት ውስጥ ነን እንጂ በአማርኛም ስንለው ቤት ውስጥ ነኝ ነው የምንለው እንጂ የቤቱ ላይ ነኝ አንልም። አመን ደ ሀውስ ትክክል ነው። ቃላት እንድሪያስ አንተን ደግሞ ልጠይቅህ። እስኪ አሁን በኤን ሰርተናል። እስኪ ምረጥና በኦን በአት በአንደር ኦቨር ብትዊን አንድ ኤግዛምፕል ስጠኝ እስኪ። ኦን አለልክ። በኤን ሰርተናል። ኦን አለልክ፣ አት አለ፣ አንደር ኦቨር ና ብትዊን አለ። የትኛውን አንተንም ስናሪዮ ልስጥክ ይቀልቃል ኦራይት ሶ ድመት አለክ ወይ ብሻለክ እቤት ድመት ወይ ብሻለክ ድመት አለ ኦራይት ሶ እቤት ውስጥ ገባችበት ድመት እንበል ኤንድ ዘን ከጠረጴዛ ስር ተደበቀች አይደለ ሶ አሁን ድመቴ ከጠረጴዛ ስር ናት ወይ ከጠረጴዛ ስር ተደብቃለች ለማለት የትኛውን ፕሪፖዚሽን ነው የምትጠቀመው ከኦን ከአት ከአንደር ከኦቨር ና ከብትዊን አንደር ኦኬ ትክክል ነህ። ዲ ዋን ኤክስፕሌን ዋይ አንደር፣ ከስርን ስለሚገልጽ ማይ ካት እንድራስ ምን ይላል ማይ ካት ኢዝ አንደር። ፕሮፖዚሽኑ አንደር ነው ቴብል ይላል ማለት ነው ሶ ቅድም አሁን ኦን ብያችኋለሁ፣ አንድ ነገር በላይ መሆን። ከአንድ ነገር በታች መሆን ደግሞ አንደር ነው የምንጠቀመው ማለት ነው። ማይ ካት ኢዝ አንደር ቴብል ብሏል። ኤኒቲንግ ምን ሊሆን ይችላል መሰላችሁ? እስኪ ብርታችሁ ወደቀና ከጠረጴዛው ስር ኦር ሶፋው ስር ገባ። ማይ ፔን ኢዝ አንደር ሶፋ፣ ማይ ፔን ኢዝ አንደር ቴብል እያለ ነው የምንጠቀመው ማለት ነው። ናይስ ጋይዝ። ኦራይት ኤኒ ኦፍ ዩ ጋይዝ ወይም ከሁለታችሁ ከአንድ ራስና ከቃላም የአንደር ተቃራኒ ከዚህ ውስጥ የትኛው ሊሆን ይችላል ብላችሁ ታስባላችሁ? ኦን እና ኦቨር ትንሽ ሲሚላሪቲ ያላቸው ር ና ኤግዛክትሊ ሴም ኦኬ ኦቨር ሲሆን አንደር ከስር ነው ብያችኋለሁ። ኦቨር ደግሞ ከላይ ነው። ነገር ግን ከአንድ ነገር በላይ መሆኑ ነው መግለጽ ስንፈልግ የምንጠቀው ማለት ነው። ለምሳሌ እዚች ጋ አሁን ኳስ እያነጠርኩ ከሆነና ኳሱ ከእኔ በላይ ከነጠረ ባል ድሪብልድ ኦቨር ማይሄድ ነው ምንለው ማለት ነው። ሶ ኦን ሰርፌስ ሌቭል ላይ ያለ ነገርን ወይ አንድ ነገር ላይ መከመርን መጨመርን ሲገልጽልን፣ ኦቨር ደግሞ ከአንድ ነገር በላይ መሆኑን መግለጽ ስንፈልግ ነው ማለት ነው የምንጠቀመው። ሶ ይሄንን ካለን አይቀር ደግሞ የቀሩን አትና ብትዊን ናቸው አይደለ? ሶ እንድረስ ወይ ቃላብ እስኪ በአት ወይ በብትዊን ኤግዛምፕል ስሩልኝ። እንድረስ እስኪ በአት ኤግዛምፕል ስራልኝ።

ስልኬን ወይም የጠፋብኝ ስልኬን አገኘሁት እያለ ነው ማለት ነው። ሶ ብትዊን መሀከልን አንድ ነገር በሁለት እቃዎች መሀል መሆኑን ለመግለጽ የምንጠቀመው ቃል ነው ማለት ነው። ሪሞት ሊጠፋባቸው ይችላል ኢን ብትዊን ተካዎች ማለት ነው። ቃለም እንዳለው አይ ፋውንድ ማይ ፎን ብትዊን ነካዎች ወይ ደግሞ አይ ፋውንድ ሪሞት ብትዊን ነካዎች ማለት እንችላለን ማለት ነው። ይሄ እንዳለ እስካሁን ድረስ ያየነው ነው። ፕሌስን የሚያጠቃልል ነው

ስልካችን መቼስ ብዙ ነገር ለማድረግ እንጠቀምበታለን፣ ዲዝ ዴይዝ አደለ፣ ሰርች እናደርግበታለን፣ ነክት ብዙ ነገር እናደርግበታለን። ለሚግ ዚስ ሴናሪዮ እና የትኛውን ወርድ መጠቀም እንዳለብን ትምህርት ልኛለ ማለት ነው። ለትስ ሴይ ከጓደኛ ጋ ልትበሉ ልትወጡ ፈለጋችሁ፣ ከዛ ግን የት እንደምትሄዱ አላወቃችሁም። እንትን ሬስቶራንቶች በስልካችሁ ሰርች እያደረጋችሁ ነው አደለ አሁን ጓደኛ ሬስቶራንት አገኘክ ወይ? ካለክ ቆይ የፈለግኩኝ ነው እያየሁ ነው ለማለት ሰንተንስ ኮንስትራክት አድርገልኝ። እና የትኛውን ፐርፖዚሽን ተጠቅመህ ነው የሚሆነው? ግነዚህ ገብቶሀል ላይ ጠየቁ ጥያቄ ስልንገርክ ቱ ኦፍኮርስ አቅጣጫ ነው የሚገልጽልን

ሰርች እያደረግኩኝ ነው እየፈለግኩኝ ነው እያለ ነው ማለት ነው። ኦ አም ሎክኪንግ ኢንቱ ሬስቶራንት ካለ፣ ሬስቶራንት እየፈለግኩ ነው ሰርች እያደረግኩ ነው እያለ ነው ማለት ነው። ለጓደኛው ጥያቄ መልሱ ወይም ምላሹ የሚሆነው አም ሎክኪንግ ኢንቱ ሬስቶራንት ነው ማለት ነው። ገባህ እንድርያስ? በኢንቱ ሰርተናል። እስኪ እንድርያስ ቃላቭ በቲው ደግሞ ኤግዛምፕል እንስራ በምን በቶዋርድ ትችላለህ? አም ጎይንግ ቶዋርድ ማይ ካር። ቶዋርድ ማለት ልክ ነህ። ባይ ዘ ዌይ ቶዋርድ ማለት የምንሄድበትን አቅጣጫ የሚመራ ነገር ነው። ሶ አም ሉኪንግ ቶዋርድ እንሪያስ ካልኩኝ ጋር እንድራስ አትኩሬ እየተመለከትኩኝ ነው። ኦር አም ሎኪንግ ቶዋርድ ቃላብ ካልኩኝ ወደ ፊቴ ወደ ቃላብ ነው የዞረው እሱን እየተመለከትኩኝ ነው ማለት ነው። ሶ ቃላብ አም ጎይንግ ቶዋርድ ማይ ካር ሲል መኪና የወዳለበት ቦታ እየሄድኩኝ ነው እየተንቀሳቀስኩኝ ነው ማለት ነው። ኤግዛምፕሏን እንጻፍላችሁ። አም ጎይንግ ቶዋርድ ፕሮፖዚሽኗ ቶዋርድ ናት ማይ ካር ራይት እንድርያስ ገብቷል አይደለ ሶ ይህንን ካየን እስኪ አውት ኦፍን ተጠቅመህ እንድርያስ አንድ ኤግዛምፕል ስራልኝ ከሻወር ወጥቻለሁ ስንል ምንድን ነው የምንለው ዳቱ አሁን ከሻወር ወጣሁ

ኦል ራይት ሶ በሻወር ብቻ ሳይሆን በብዙ ኤግዛምፕሎች በብዙ ኮንቴክስት ልንጠቀምበት እንችላለን። አይ ጀስት ኮት አውት ኦፍ ማይ ካር ልንል እንችላለን። ኦር አይ ጀስት ኮት አውት ኦፍ ሆም ማለት ነው። ሶ ኢን ዲፍረንት ኮንቴክስት አድርጋችሁ መጠቀም ትችላላችሁ። አሁን የሰጠሁት ስናሪዮ ግን ሻወር ስለነበረ ነው። ኦል ራይት ሶ እስካሁን በኢን ቱ ሰራን፣ በአውት ኦፍ ሰራን፣ በቱዋርድ ሰራን። አሁን የሚቀሩን ቱ እና ፍረም ናቸው አይደለ? አሁን መቼስ ዛሬ ስናሪዮ የሰጠኋቸው ያሉት ብዙ አሁንም ሌላ ስናሪ ልስጣችሁ። አንድ ሰው ወደዚህ ሊመጣ ፈለገ፣ ጓደኛችሁ እንበል ኦኬ። ልትመሩት ወይም ልትመሯት ነው እና ልክ ከታክሲ እንደወረድሽ፣ ወደ ቀኝ ዙሪ፣ ቀኝ ሽን ይዘሽ ሂጂ ለማለት ሀውድ ዩ ሴ ዛት ኢን እንግሊሽ? ቱ ነው የምንጠቀመው ወይስ ፍረምን ነው? ባይ ዘ ወይ

ልጻፋእውና አስረዳቸዋለን አይኬም ፍረም ማይ ሆም ፍረም ማለት ከ ነው አይደለ ቱ ማለት ለነው ፍረም ማለት ከ ነው እንድሪያስ ከቤቴ ነው የመጣሁት ለማለት ሲፈልግ አይኬም ፍረም ማይ ሆም ነው የሚለው ማለት ነው ኦራይት ሶ አይ ሆፕ ዛት ወዝ ክሊር ለሁለታችሁም። እርግጠኛ ናችሁ አይደለም? ኦኬ አም አይ ራይቲንግ ኦን ቦርድ ወር አም አይ ራይቲንግ ኢን ቦርድ? ለምንድረስ ሰው ገብሳችኋል? ፕሬፖዚሽንን ስንጠቀም ባይ ዘ ዌይ ፎሎ የምናደርገው ስትራክቸር አለን። ኦራይት ሶ ፕሬፖዚሽን ፕለስ ኦብጀክት ነው መሆን ያለበት። ለምሳሌ ምን ላል ለሚገቢው አን ኤግዛምፕል አሁን ኦን ቼር ካለን ማለት ነው ኦር ደግሞ ኢን ካር ልንል እንችላለን አይደል ኦን እና ኢን ፕሪፖዚሽኑ ናቸው ቼር እና ካር ር ደግሞ ምንድን ናቸው ኦብጀክት ናቸው ማለት ነው። ኦልዌይስ ይ ይሄን ስትራክቸር ፎሎ ማድረግ አለበት፣ ፕሬፖዚሽን ፕለስ ኦብጀክት ኦሪት። እሱን ካወቃችሁልኝ ደግሞ አሁን አንድ ትብል እንገራችሁ። ፕሬፖዚሽንን ስንጠቀም ሁሌ ፕሬፖዚሽን የሚከተለው ናውን በ፣ ነቨር ቨርብ። ኤግዛምፕል መሞክር ትፈልጋላችሁ ወይስ እኔ ልስጣችሁ? ምፕ ወደ ናውንም ላሳያችሁና ወደ ቨርብም ላሳያችሁና የትኛው ልክ እንደሆነ እናንተ ጻፉልኝ። ኦኬ፣ እዚህ ጋር ሁለቱንም ጽፍላችኋለሁ፣ እናንተ የትኛው ነው ልክ የሚለውን ትጽፉልኛላችሁ። ኦኬ፣ ለምሳሌ ሺ ሳት ኦን ደ ቴብል ካልኩኝ እና ሺ ሳት ኦን ሲት ካልኩኝ የትኛው ነው ልክ?

ቀለም እንዳለው ልክ ነው። ፕሮፖዚሽን ፕላስ ኦብጀክት ፎሎ ስናደርግ እዚህ ጋር አንደኛ፣ ኦ ባይ ዘ ዌይ፣ የትኛው ነው ልክ? ሺ ሳት ኦን አ ቴብል የመጀመሪያ ነው ልክ። ሁለታችሁም ጎበዞች። የሁለተኛው የማይሆንበት ምክንያት ኢዝ ኖ ኦብጀክት ሜንሽን። እዚህ ጋ አንደኛ ነገር ማለት ነው ኦንሊ አን አክሽን ሜንሽን። ሴት የሚለው ቃል እራሱን የቻለ ቨርብ ነው። አክሽን የሚያሳይ ነው። ተቀምጫለሁ ወይ እየተቀመጥኩ ነው የሚለውን የሚያሳይ ነው ማለት ነው። ኦኬ ሶ ይሄኛው ኮምፕሊትሊ ሰንስ አይሰጥም የሁለተኛው ማለት ነው። ሺ ሳት ኦን ዘ ቴብል ልክ የሆነበት ምክንያት አንደኛ ነገር ዘ ቴብል የሚለው ናውን ነው። ሁለተኛ ነገር ደግሞ ኦብጀክትን መንሽን ያደርጋል። ራይት ሶ ስትራክቸሩንም ፎሎ ያደርጋል። እንደገና ደግሞ ኢት ሜክ ሹር ዳት ኢት ኦልዌይስ ፎሎድ ባይ ናውን ኤንድ ነቨር ኤቨር ማለት ነው። ራይት ጥያቄ ያላችሁ ያልገባችሁ ነገር አለ?